የተከበራቸው አድማጮቻችን ባለፈው ሳምንት በነበረን ከመጽሐፍት ጓዳ ፕሮግራማችን ለምን እንሰንፋለን በሚል ርዕስ መጽሐፍ ከጻፈው ነጋ ደጀን ጋር ቆይታ አድርገን ነበር። ሰነፍ ሁኖ እድሜውን ያሳለፈ እንጂ ሰነፍ ሁኖ የተወለደ ሰው የለም። በትንሽ ነገር ስንተባበር ያው የሰው ጥቅም እናስከብራለን፣ የሰው ችግር እንፈታለን። በዘር ምክንያት ለአንዱ እያዳላ ሌላውን የሚጎዳ የዘረኝነትን አስተሳሰብና አመለካከት የሚያራምድ አስተሳሰብ ነው። ሳምንት በሚኖረን ጊዜ ቀሪ ሀሳቦችን እያነሳን ቆይታ እናደርጋለን ብለናችሁ ነበር እየተሰናበት ነው። እነሆ በቀጠሯችን መሰረት ተገናኝተናል። ዛሬ በሚኖረን ቆይታ ደግሞ በመጽሐፍ ውስጥ የተነሱ ቀሪ ሀሳቦችን ከጸሐፊው ነጋ ደጀን ጋር እያነሳን አብረን ቆይታ እናደርጋለን። አብራችሁን ሁኑ። ሌላኛው ያነሳው ትልቅ ሀሳብ እንግዲህ መሪና ተመሪ በሚል ርዕስም ገጽ ሰላሳ ላይ ያነሳ ሀሳብ አለ። ምናልባት እዚህ ላይ የምጠይቅ ጥያቄ ብዙዎቹ እዚህ ፕሮግራም ላይም እንግዳ ሲሆኑ ይህን ሀሳብም እንደዚሁ የሚያነሱሊ ሰዎች ነበሩ። እኛ ሀገር ላይ እንደ ሀገር በተለይ ከ1960ዎቹ በኋላ የተስተዋለው ፖለቲካ መሪና ተመሪ የተለያየ አይነት እንትን በስቷል ብዙ ጊዜ ላሉብን ሀገራዊ ችግሮችም አንዱ እሱ ይመስለኛል፣ አብሮ ያለመሰለፍ ብለው ያነሳሉ። ይሄ አይነት መልክ ደግሞ ከ1960ዎች የተማሪዎች እንቅስቃሴ በኋላ የመጣው ነገር እንደዚህ አይነት መልክ አለው። ከዛ በፊት በነበረው ለሺ ዘመናት በመጣንበት የንጉሳውያን ዘመን እንኳን ንጉሱ በአንድ ቃል፣ በአንድ አዋጅ፣ በአንድ ነጋሪት የሚያዝዟት ቃል በመላ ሀገሪቱ ሄዳ ተግባራዊ ትደረጋለች እና ከንጉሱ ጎን ይሆናል። ከ1960ዎች በኋላ የመጣብን አባዜ ግን ይሄ ነው ይላሉ። ምናልባት እንደሱ አይነት ስሜት ስላለ ነው አንተም ይሄን የጻፍከው። እስኪ ንገረኝ። እሱ አሁን በዚህ ዙሪያ መሪና ተመሪ ቅድም ስታነሳው የነበረ አያቶቻችን አባቶቻችን አንድ ሁነው ነው ሀገር ሲመሩ የነበረ እና አሁን በዚህ ሰዓት ግን ስናየው በዓለም ደረጃ በሀገራችን ብቻ አይደለም በዓለም ደረጃ መሪና ተመሪ መደማመጥ አይታይም፣ መናበብ አይታይም፣ መከባበር አይታይም። እዚህ ላይ ፍጥጫ ጦር መማዘዝ ነው የሚታየው። አሁን እዚህ ላይ መሪና ተመሪ ያነሳሁበት መንገድ እኔ በመንግስትም ሆነ በግል ተቋማት ውስጥ ያሉ ቅድም ስታነሳው የነበረ ሰራተኞች የበታች አድርጎ የመመልከት ሁኔታዎች ይታያሉ። እኔ የወሰንኩበት የወሰንኩት ተቀበሉ የሚል አስተሳሰብ አልፎ አልፎ እንመለከታለን፣ በሁሉም ባይሆንም ማለት ነው። ይሄ ደግሞ በመሀል ያው የፈጻሚ አካል ሀሳብ ቦታ የለውም ማለት ነው። አይደመጥም ማለት ነው። ፈጻሚ አካልና አስፈጻሚ አንድ ሆኖ ካልሳበ ምናልባት ሀገሪቷ ማግኘት የምትችለውን ለውጥ ልታገኝ አትችልም። መሪና ተመሪ ተከባብሮ እየመራ ወይም እየተመራ ነው ያለው ብሎ መጠየቅ ይቻላል። የአንዲት ሀገር ከፍታዋ ያው ለማየት የመሪና ተመሪ ትስስሩ፣ ቅንነት፣ መደማመጥ፣ መናበብ፣ መከባበር ማዘዝና መሳዘዝ ሲኖር ብቻ ነው። ስለዚህ እዚህ ላይ ግን ራስን መምራት የሚለው ጀል ከርንጌ በጻፈው መጽሐፉ ላይ ገልጨዋለሁ። አሁን እሱ አከርካሪውን እንደተመታ ነው የተገለጸው። ግን እኔ አሁንም አከርካሪውን ተመቷል ብለን መናገር እንችላለን ወይ ብዬ ሀሳብ እንደ ጥያቄ ማንሳት የፈለግኩት ያው ምልክቶች ስላሉ ነው። ይህን ሀሳብ ላነሳ የፈለግኩት ሀገራችን እየሆነች ያለችውን እያየን ስለሆነ ማለት ነው። ስለዚህ እንደተረዳው ብዙ ጊዜ መሪና አለቃ ብለው የሚለዩ ሰዎች አሉ። አለቃ ከኋላ ሆኖ ሰራተኛውን ወደፊት ሂድ ግፋ እያለ ትእዛዝ ብቻ የሚያወርድ እሱ ግን ወደፊት መጥቶ ሌሎች የሚሰሩትን ሰርቶ የማያሳይ የሚሉ አሉ። አንዳንዶቹ ደግሞ ሊደር የሚባለው ደግሞ አብሮ እኛ ነው የሚል እንጂ እናንተ አይልም፣ አብሮ እየሰራ እንስራ የሚል ነው የሚል አለ። ስለዚህ ምናልባት አንተ መግለጽ የፈለግከው ወደ አለቅነት የሚጠጋ አይነት ባህሪ ያላቸውን ነው። አዎ መናናቅም አለ፣ አለቃነት የሚመስልም አለ። መከባበርም የለም። አሁን እያየ ነው። መከባበር ቢኖር መደማመጥ ቢኖር አሁን በሀገራችን እየተፈጠረ ያለው አሁን ከየት ወዴት የሚለውን ማየት እንችላለን። እኔ በጣልባት እንደው እዚህ ላይ ሀሳብህንም ሊያጠናክር ይችላል። አንዴ ጠቅላይ ሚኒስትሩ የተናገሩትም ሀሳብ ነበረ ፓርላማ ላይ ለምክር ቤት አባላት በሱፍ እና በክራባት እየተወጠራችሁ የመኪናችሁን በር ለሌላ ሰው እያስከፈታችሁ የምትኮፈሱ ሰዎች ምንድን ነው የምትኮፈሱት? ለምንድን ነው የማሰሩት? ኢጓችሁን ለምንድን ነው የማቀንሱት? ብለው የተናገሩት አንድ ንግግር አለ። አዎ አሁን ከሱ ጋር ይያያዛል። አሁን መሪ ብዬ ያነሳሁት እኔ መሪ ማለት ያው ገዢ፣ አስተዳዳሪ፣ የበላይ አዛዥ፣ መንገድ የሚያሳይ ራዕይ ሀሳብና እቅድ ብዙሃኑ የሚያሰርጽና ያው ውጤት የሚያመጣ መሪ ነው። መሪ ማለት ያው ከተመሪ በአንድ እርምጃ በልጦ የሚገኝ የሚያስተባብር ነው፣ ለህዝብም የሚያገለግል በመሰለኛ በደሳለኝ አይደለም። አሁን በስሌት ነው፣ በመርህ ነው የሚመራ። አንድ መሪ መሆኑ የሚረጋገጠው ያው ለሚመራው ሁሉ ግንባር ቀደም ሆኖ ሲገኝ ነው። ግን በዚህ ደረጃ ነው ወይ እየሄድን ያለ ነው? ያው ነገን የማየት ዛሬን መልፋት ሲችል ነገ ለማየት ዛሬ መልፋት አለበት ይህን ብሎ የሚያምን መሪ መኖር አለበት ነገ ለመምራት ራዕዩን ማሳካት የሚያስችለው ያው መንገድ አቅጣጫ ሰጪ ግንባር ቀደም ተሰላፊ ሲሆን ነው እና በዚህ ደረጃ ነው ወይ እየሄድን ያለ ነው አሁን መሪና ተመሪ እኩል ነው እየሳበ ያለው ወይ አሁን ይሄ ያነሳሁት አሁን በዚህ ምዕራፍ ላይ መሪና ተመሪ ያላቸው ትስስር ያው መገንዘብ አለብን ብዬ ያሰብኩት ምንድን ነው መሪና ተመሪ ያላቸው ትስስር ያው አሁን በሁለት ከፍለን ማየት እንችላለን። አንደኛው ጠንካራ መሪ እና ጠንካራ ተመሪ ነው። ሁለተኛው በሰነፍ መሪ እና በሰነፍ ተመሪ ወይም ደግሞ ወላዋይ ሰነፍ ተመሪ ያለው ትስስር ማየት እንችላለን። አሁን አንደኛው ለሆነ ስኬት የመጀመሪያው እርምጃ በአመራር ያሉትን ጥንካሬዎች ለይቶ ማወቅ ነው። አሁን ልክ ዴል ካርኒጌ አከርካሪውን ተሞቷል ያለውን የአለቃነት አስተሳሰብ ከዚህ አስተሳሰብ የወጣ ነው ወይ የሚለውን ሀሳብ ለማንሳት የተፈለገውን ነው። ስለዚህ በዚህ ዙሪያ ተመሪው ለአመራሩ የስኬት ምክንያት የሚሆኑና የሚጠቅሙ የግል ባህሪዎች ሊኖረው ይገባል የሚል ሀሳብ አሁን መሪ የመሪ ስንትና ብቻ ሳይሆን የተመሪም ድርሻ ስላለው ነው። አሁን በዚህ ዙሪያ ሁሉ አንድ ሁነው ከሳው ምናልባት ሀገሪቱ የምትፈልገውን ደረጃ ልትደርስ ትችላለች። ካልሆነ ግን በየብቻው የሚስብ ከሆነ ግን ያው ያለውን ችግር፣ በስንፍና የሚፈጠሩ ችግሮች ወደ ኋላ እየጎተቱን ይሄዳሉ። ለዚህም እንዴት ከስንፍና መላቀቅ እንችላለን፣ እንዴት አንድ ሁነን መምራት እንችላለን የሚል ያው ለማመላከት ያህል ነው። መልካም እንግዲህ፣ ሁለቱን ሀሳቦች ያላቸውን ከጠንካራ ጎኖም ከድክመታቸውም አንስታል። መሪ ማለት ምን ማለት ነው? ተማሪ ማለት ምን ማለት ነው? ሁለቱ ውስጥ እንዴት ነው መናበብ ያለባቸው? ወደ ስኬት ጫፍ ላይ ለመድረስ ምን አይነት ባህርያትና መላበስ ያለባቸው የሚለውን አንስታል። እንግዲህ አድማጮች መጽሐፉን ገዝተው ሲያነቡት የእነዚህን ሁለት ሀሳቦች ያገኛሉ። መቶ ሰላሳ ሶስት ላይ ያስቀመጥኩ ሀሳብ አለ ዘረኝነት የሚለውም እንግዲህ ዘረኝነትም ከአስተሳሰብ ጋር የሚገናኝ እንደሆነ አንስታል። እንደ ትልቅም ሀሳብ ስለሆነ እኛንም የሚመለከተን ስለሆነ እስኪ እሱን ሀሳብ እናንሰው። ምን አይነት መልእክት እንዲተላለፍ ፈልግህ ነው በዚህ ምዕራፍ ላይ ይህንን ሀሳብ የጻፍከው? አመሰግናለሁ። አሁን ከዘረኝነት ጋር በተያያዘ በሀገራችን ብቻ አይደለም፣ በዓለም ደረጃ በተደጋጋሚ የሚከሰት የሚያጋጥም ችግር ነው። አሁን ሁሉ የሚያጋጥሙ ጦርነቶች መነሻቸው አብዛኞቹ ከዘረኝነት ጋር የሚመነጭ ብዬ ነው ማስበው። በተለይ አሁን ከሀገራችን እንኳን ብናይ በተደጋጋሚ የሚደረጉ ጦርነቶች መነሻቸው ዘረኝነት ነው፣ ብሄር ነው። ይሄ ደግሞ ሂዶ ሂዶ እነዚህ አካላት በዘረኝነት ባለመግባባት ዋጋ የሚከፍሉ አካላት ለምንኖሩባት ኢትዮጵያ ሀገራችን አብረው የሚዋደቁ ወንድሞች ናቸው። እና ይሄ አፓርታይዳውያን እንደ አብነት ማንሳት እንችላለን። የአንዲት ሀገር ዜጋ ናቸው፣ በዘረኝነት ጦስ አለቁ። መጨረሻ ሂዶ ሂዶ ግን የሰው ህይወት እና ንብረት ነው ወድሞ የቀረ እንጂ አንዱ መሆናቸው አልቀረም። ስለዚህ የእኛ ጣፋንታም የዚህ ጣፋንታን እየደረሰ ይመስለኛል። አሁን ብዙ ወገኖች በርስ በርስ ጦርነት እያለቁ እያየን ነው። ይሄን ለምን እንደዚህ ይሆናል? ለምን በመግባባት አይፈታም? የዘረኝነት አስከፊነት አሁን አሁን በዚህ በመናገር ልንጨርሰው አንችልም። ለምን በዘረኝነት አስተሳሰብ ህዝብ ያልቃል? ወንድም ወንድሙን ለምን ይገላል? አሁን በጣም በሚያሳዝን መልኩ ሀገራችን የነገ እድሏ ተስፋ የሚያሳጣ ነው። ነገ የጋራ ጠላት ሊመጣ ይችላል። ሀገሪቱ እንዴት ነው ማዳን የምንችለው? ወገን እያለቀ ነው። አሁን እውነት ለመናገር መጽሐፍ ስለጻፍኩ አጋጣሚ ስለጻፍኩት ሳይሆን፣ እያንዳንዱ የሚታዘበው የሚያየው እየደረሰበት ያለውን በተግባርም እያየ ያለው ህዝብም ስለሆነ እንዴት ይህን ማስቆም እንችላለን? ለምንስ በዘረኝነት መርዝ እንመረዛለን? የሚል ሀሳብ ያነሳሁት ነው። ይህ ቅድም ስናነሳው የነበረ በግለሰቦች በጥቂት ሰዎች የሚፈጠር ችግር ነው። በህዝብ መካከል ምንም አይነት ችግር የለም። ሁላችንም እንደምናውቀው ተመሪ ነው፣ ህዝብ ተመሪ ነው። መሪ ያለውን ነው የሚሆን። መሪ በሚባለው አካል ግን ብዙ ነገሮች ሰከን ብሎ አይቶ የማስቆም ስንፍናዎች አሉ። ይሄ እኔን ጨምሮ የጋራ ስራ ሰርተን አገራችን ነገ በጋራ ዘብ ሆነን ልንጠብቃት ከሆነ የውስጣችን በዘረኝነት የሚያጋጥሙ የእርስ በእርስ ጦርነቶች ማስቆም አለብን የሚል ሀሳብ አንድ አንስተሃል እዚህ ላይ አንድ ሀሳብ አንስተሃል መቶ ሰላሳ አምስት ላይ ዘረኝነት ከቤት ነው የሚጀምረው ብለሃል እና ዘረኝነት ከቤት ነው የሚጀምረው ያልኩበት ምክንያት ብለ ያብራራውም ሀሳብ አለ። እስኪ እሱን ግልጽ አድርግልኝ እስኪ። አዎ፣ አሁን ዘረኝነት መነሻው ከጫፍ ብቻ ከላይ ከላይ ብቻ አይደለም የሚነሳ ና ከቤት ይጀምራል ስንል አሁን ከአንድ ቤት ከዘር ሀረግ ይጀምራል። ከአንዲት ቤት አሁን የአባት ቤተሰብ ና የእናት ቤተሰብ የአባት ዘር እና የእናት ዘር አንዱ አስበልጦ አንዱ አሳንሶ የሚታይበት መንገዶች አለ። ለምሳሌ ከእኔ ትዝብት ያየሁት ከአንድ ቤት የአባት ቤተሰብ ና የእናት ቤተሰብ በፍቅር ቅርበት ያለው የእናት ቤተሰብ ነው የሚታየው፣ በተግባርም ስለምናይ ማለት ነው። እነዚህ ሰዎች ግን በእነዚህ ቤተሰብ አንድ የሆነ ችግር ቢፈጠር አብረው ነው የሚሰለፉ፣ ምላሻቸው አንድ ነው የሚሆኑ። ግን በአስተሳሰብ ደረጃ ግን ሰነፎች መሆናችን የሚያሳየው ከታች ከቤተሰብ ልዩነት ሳይኖር ልዩነት ያለ አስመስሎ ማሰቡ ከዚህ ነው የሚጀምረው። ከቤተሰብ ጀምሮ ወደ ጎጥ ይሄዳል፣ ወደ ወረዳ ይሄዳል፣ ወደ ዞን ይሄዳል፣ ወደ ክልል ይሄዳል፣ ብሎም ወደ ሀገር አጉርም ዓለምም ይሄዳል። ስለዚህ የሚጀምረው ዘረኝነት ከቤት ነው አስተሳሰብ ነው። ስለዚህ ይህ አስተሳሰብ ደግሞ ወደ ተግባር ሲቀየር ሂዶ ሂዶ ጥላቻ ነው የሚፈጥር። ጥላቻ ሲፈጥር ደግሞ መቃቀር ይፈጥራል ሌላ ሌላም የሰላም ጦር መሀል ላይ መሻከር ያጋጥማል። ሂዶ ሂዶ ወደ ጦር መማዘዝ ነው የሚሸጋገረው እና በዚህ ደረጃ ነው። ስለዚህ እሳቤው ወደ ሰዎች አእምሮ ውስጥ የሚገባው ከቤተሰብም ጀምሮ የሚንጸባረቀው የመለያየት የመከፋፈል፣ አንዱን ዝቅ አንዱን ከፍ የማድረግ እሳቢያችን ከአስተሳሰብ ጋርም ስለሚገናኝ እየዳበረ ወደ ውጭ ወደ መንደር ወደ ሰፈር ወደ ሀገር ይሸጋገራል የሚል መልእክት እንዳለው ተመልከቻለሁ መጽሐፉ ላይ። እኛ ሀገር ላይ ሌላው መጽሐፍ ላይ እያነሳው ሀሳብ የአሳሳቢም የሆነ እስካሁን ድረስም ተደጋግሞ እየተነሳ መፍትሄም ለመፈለግ ብዙ እየተለፋበት እየተደከመበት ያለ የስደት ጉዳይ ነው። የኢትዮጵያውያን ወደ ሌሎች ሀገራት እየሄዱ ጥረት በሚያደርጉበት ጊዜ ለመሰደድ ህይወታቸውንም እያጡ ነው። በቅርቡ እንኳን ወደ የመን እየተሻገሩ የነበሩ በርካታ ኢትዮጵያውያን ህይወታቸውን እንዳጡ ይህን አሳዛኝ ክስተት ሰምተናል ሰሞኑን አንተም እዚህ ላይ ስደትን በተመለከተ ሀገርና ጥላ በሚል ጽፈሃል መቶ ሰባ ዘጠኝ ላይ እና ይህን ሳነበው ስደትን የሚመለከት ሀገራችንን እየተውን ደግሞ ወደ ሌሎች ሀገራት ለመሄድ የምናደርገው ነገር ከአስተሳሰብ ጋር የሚገናኝ ነው ብለህ ጽፈሃል እንደው ምን ያህል አሳሳቢ ሆነው እውነት ከሀሳቢያችን ጋርስ የሚገናኝ ነው ወይ? ስደት አዎ፣ አሁን ይሄ ስደት ሶስት አራት መዘዞች አሉት። አሁን ሀገርና ጥላ ስንል ያው ሀገር ምንድን ነው? ጥላ ምንድን ነው? ያው ጥላ ምን መሆኑ ግልጽ ነው። ሀገር ማለት ደግሞ ምን መሆኑ ደግሞ የሚታወቅ ነው። እና በዚህ ላይ ስደትን ማስቆም የሚችሉ አማራጮች ካልተጠቀምን የተጠያቂነት ስርዓትን ካልዘረጋና ምክንያቱ የሚሰደደው በመልካም አስተዳደር ችግር እውጦት ነው የተሻለ ስራ ሰራለሁ በሚል ደካማ አስተሳሰብ ነው ይሄን መርምሮ ከስደት እንዲታደግ ካልተደረገ ወጣቱ ያው ሀገራችን ከአዲሱ ትውልድ ከወጣቱ የጸዳች ሀገር ትሆናለች ይሄ የኔ ስጋት ነው ነገም ዋጋ ያስከፍለናል አንደኛ ሀገሪቷ አደጋ ላይ ትወድቃለች ሁለተኛ የሚሰደዱ አካላትን ያው የሞቱም እያለቁም እየተጎዱ ነው። ሶስተኛ ማህበረሰቡ ራሱ ልጁ ሲሰደድ ስንት ዓመት ያፈራውን ሀብት ሽጦም እየላከም ስለሆነ ሶስት አራት ጉዳት ይዞ እየመጣ ነው። እና በዚህ ዙሪያ ስደት እንደወፈር ዘመት ብዬ ያነሳሁት ሀሳብ አለ። በዚህ እናቴ ክብሬ መመኪያ እያል በኩራት የምንጠራት እንደ ፍላጎታችን የምንኖርባት በነፃነት የምንኖርባት ሀገራችን ያው ወጣቱ ትውልዱ ጥሎ ሲሄድ በጣም ከዚህ በላይ የሚያሳዝን ድርጊት የለም። እና የምሁራን የምሁራን መሰደድን ጨምረ አንስተሃል። አዎ፣ አሁን ገንዘብ የሌለው ወይም ደግሞ ለስራ ስራ እድል የሌለው ብቻ አይደለም እየሄድ ያለው የመንግስት ሰራተኛ ሆኖ የሚሄድም አለ። ተሽከርካሪ አቁሞ እራሱ የሚሄድ የሚሰደድም አለ። ስለዚህ ይሄን መነሻው ምንድን ነው ብሎ መርምሮ እንደ ህዝብም እንደ መንግስትም አንድ መፍትሄ ካላስቀመጠ አደጋ ላይ ነን። አዎ ብዙ ወጣት በስደት እያለቀ ነው፣ እንደምናየው የአሳ እራት ሆኖ እየቀረ ነው። ስለዚህ በዚህ ዙሪያ እንዴት ነው ማስቆም የምንችለው የሚል ከስንፍናችን ጋር ተያይዞ? ሀገራችን ማልማት ነው የሚሻለው ወይስ መሰደድ የሚለውን ሀሳብ ሁሉ ወጣት አንብቦ እንዲረዳው ያስተምረዋል ብዬ ያነሳሁት ነው። ምክንያቱም ሂዶ እዛ ከሰው እጅ የሚጠብቅበት ሁኔታ ነው ያለ። ታሞ የሚወድቅበት ታስሮ የሚያየው የሚያነሳው የማይገኝበት ሁኔታ ላይ ይደርሳሉ ወጣቶች። አሁን ብዙ የአካባቢያችን ልጆች የምናያቸው የምንሰማውን አለ በጣም ነው የሚያሳዝን። ሂዶ ያልፍልኛል ብሎ ሂዶ አንዳንዱ ተሳክቶለት ከባህር ተርፎ ሲሻገር እዛ ሂዶም ማይመቸውና ያሰበውን ሳይሳካለት ቀርቶ ወደኋላ ተመልሶ የወላጆቹ ሸክም የሚሆንበት ሁኔታዎች አሉ። በዚህ ዙሪያ መሰደድ ጥቅም አለው ወይ? ስደት ሲጀምር የስደቱ ምክንያት ወይም መነሻው በማወቅ ምንጩ እንዲደርቅ ባለማድረጋችን እስካሁን ድረስ በከፋ መልኩ ቁጥሩ እየጨመረ ብዙ ዋጋ እያስከፈለን እንዳለ ይሄ ደግሞ ማስቆም እንዳለብን ከእኛ በላይ ሌላ የሚያስቆም አካል አይኖርም ና ይህን ስደት በጣም ለሀገሪቱም ለማህበረሰቡም ለሚሰደደው አካልም በሁሉ ዘርፍ ሲሰራ ነው ዋጋ ያስከፍላል ና ለዚህ ነው ያነሳሁት። መልካም። እንግዲህ በርካታ ሀሳቦች ተነስተዋል። እያንዳንዱ በጣም ሰፋፊ ሀሳቦች ስለሆኑ ምናልባት እንደ ወደፊት ድጋሚ ተገናኝተን ነው እያንዳንዱ ምዕራፍ ላይ እናወጋባቸው ይሆናል እንጂ በጣም ጥልቅ ጥልቅ ሀሳቦች ናቸው። እንደው የመጨረሻው ብናነሳው ብዬ ያሰብኩት አንድ መቶ አስራ አንድ ላይ ያነሳው ሀሳብ አለ ሰርቶ መኖርና ሙቶ መኖር ብለ ያነሳው እኛ ሀገር ላይ ሁለት በተቃርኖ የምንሰማቸው ሀሳቦች አሉ። አንዳንዶቹ የእኛ ሀገር የስራ ባህል እጅግ በጣም ሰርቶ ደከመኝ የማይል ህዝብ ያለበት ሀገር ነው ይላሉ። አንዳንዶች ደግሞ በመጽሐፋቸው ሁሉ እስከ መግለጽ የደረሱት ደግሞ የስራ ባህላችን እጅግ በጣም ደካማ ነው ብለው የሚያነሱ አሉ። በመጽሐፍቶቻቸውም የስራ ባህላችን በጣም የሚተቹ አሉና አንተም እነዚህን ሀሳቦች እንግዲህ ሰርቶ መኖር እና ደግሞ ሙቶ መኖር የሚባሉ ሁለት ሀሳቦችን አንስታል። ምን መልእክት ለማስተላለፍ ፈልገህ ነው? አዎ እዚህ ላይ ሰርቶ መኖርና ሙቶ መኖር የራሱ የሆነ መገለጫዎች አሉት። አሁን ለምሳሌ ሰርቶ የመኖር መገለጫዎች ሰርቶ አደር፣ ለፍቶ አደር፣ አቅዶ አደር የእነዚህ የሰርቶ መኖር መገለጫዎች ናቸው። ሰርቶ አደር ማለት ያው ውጤታማ ስራ ለራሱም ለቤተሰቡም ለሀገርም ውጤታማ ስራ የሚሰራ አርአያ የሆነ ሰርቶ አደር ነው። ለፍቶ አደር ደግሞ በከፊል ውጤታማ ቢሆንም ግን ያን ያክል የሚቀይር ባይሆንም ግን እጅጉ አጣምረው ቁጭ አይልም ይለፋል፣ ይሰራል። ከሸክም የተሻለ ከሰርቶ አደር የማይተናነስ አካል ነው። አቅዶ አደር ደግሞ ከሰርቶ መኖር መገለጫዎች ይካተታል። ምክንያቱ እቅድ አምሳ ፐርሰንት ስኬት ተደርጎ ይቆጠራል የስ ስኬት ተደርጎ ይቆጠራል። ና እዚህ ላይ ማቀድ ራሱ ለስራ ፍላጎት አለ ማለት ነው። እና በዚህ ዙሪያ የሰርቶ መኖር መገለጫዎች እንደሆኑ አይቻለሁ። የሙቶ መኖር መገለጫዎች ግን በጣም ብዙ እየተንቀሳቀሰ ስታየው ያለ ይመስላል፣ ግን ደግሞ በሀሳብ ደረጃ ግን በሙቶ መኖር መገለጫዎች ብዬ ያስቀመጥኳቸው ለሰው ልጅ ሸክም ይሆናል። ሰርቶ መለወጥ ሲገባው፣ ግን ለሰው ልጅ ሸክም የሚሆን የሰው ልጅ አለ፣ ትውልድ አለ። አላግጦ አደራለ በሌላ ሰው እንዲያልፍለት የሚፈልግ እንደ በሌላ ትርጉሙ ያው አጭወርዋሪ ማለት ነው። አውርቶ አደር አለ በመናገር ብቻ እየሰራ የሚመስለው ከማውራት ይልቅ ከመስራት ይልቅ በማውራት እየሰራ የሚመስለው አውርቶ አደር። ሌላው ስንፍና በትልቁ ስንፍና የሙቶ መኖር መገለጫዎች ብዬ ያነሷቸዋሉ። በዚህ ዙሪያ በአፈጣጠራችን እንግዲህ መጀመሪያ ከመግቢያ እንደገለጽኩት በአፈጣጠራችን አንድ ሁነን እያለን የተለያየ አኗኗር መኖራችን ራሱ ይሄ ሰርቶ መኖር እና ሙቶ መኖር ወደሚለው ርዕስ ይወስደናል። ምክንያቱም የመስራት አቅም ሰጥቶ ሲያበቃ ሰርቶ የሚያድር አለ። ይሄ እየኖረ ነው፣ ሰርቶ እየኖረ ነው። የመስራት አቅም እያለው ግን ምንም አይነት ሳይሰራ የሚኖር አኗኗሩ የደከመ በጣም ዝቅተኛ ገቢ ያለው በድህነት የሚማቀቅ የሰው ልጅ አለ። ይሄ አንዱ የሙቶ መኖር መገለጫ ነው። ሁሉም የሰው ልጅ ሲፈጠር ያው እርቃኑ ነው የተፈጠረው እና ንብረት ይዞ የተፈጠረ የለም፣ ሀብት ይዞ የተፈጠረ የለም። ወደ ዚቺ ምድራዊ ዓለም ስንቀላቀል ደግሞ ሰርተን ንብረት ሀብት እንድናፈራ ፈጣሪ ፈቅዶልን እች ዓለም ያለምንም ልዩነት እየኖርንባት ነው። ነገር ግን እኩል እየተጠቀምንባት፣ እኩል ሀብትና ንብረት እያፈራንባት አይደለም እቻ ዓለም። ስለዚህ በዚህ ሙሉ አካል ኑሮት ድሃ ድሃ ነው እየተባለ የሚኖር ሰው የሰው ልጅም አለ። ሙሉ አካል ይዞ ከሰው ልጅ የሚጠብቅ ሰው አለ። ሙቶ መኖር የሚል ስያሜ ራሱ ያንሰዋል ብዬ በኔ እይታ ነው የሚገልጸው። ምክንያቱም የመስራት አቅም እያለው ከሰው ልጅ መጠበቅ ራሱ የሞተ ሰው በአካል ይርቀሃል፣ በመንፈሱ ግን ስታነሳው ትኖራለህ። ይሄ ከእሱ አይተናነስም ብዬ ነው በራሴ ያገላለጥ ሙቶ መኖር ሳይሰራ በስንትና የሚኖር ሰው ካለ አይተናነስም ብዬ ነው የማስቀምጠው። ይሄ ከእኔ ጋር መያያዝ እችላለሁ። እኔ አሁን በእርግጥ መንግስት ሰራተኛ ነኝ፣ ግን የሚቀይር ልክ ቅድም ሳነሳው የነበረ በለፍቶ አደር ምድብ ልመደብ እችላለሁ። ሰርቶ አደር ብዙ ውጤታማ ተአምር አልሰራሁም። ለፍቶ አደር ግን ህይወት ባይቀይርም፣ ግን ቢያንስ በተሻለ ከሰው እጅ ላለመጠበቅ የሚፍጨረጨር ሰው ነኝ ብዬ ወስዳለሁ ለራሴም እኔ ለምን ሰንፋለሁ የሚል ጥያቄም እዛም ስለተካተተ ራሴም ግምት ውስጥ አስገብቼም ስለማይ ነው። ስለዚህ አብዛኛው ግን ስታየው አንዳንድ የሚያሳስበኝ ሸክም የሆነውን በጣም መስራት እየቻለ ምንም አይነት ስራ ሳይሰራ ለአንድ ሰው ብቻ አይደለም ሸክም የሆነውን ለሀገርም ሸክም ነው። እዚህ ላይ የሚሸከመው ራሱ ሰርቶ አደር ሸክም እንዲሆን የሚፈቅድ ከሆነ ሰርቶ አደር ራሱ ስንፍናውን ይገልጸዋል ብዬ ነው በእኔ እሳቤ ያስቀመጥኩት። ምክንያቱም እንደሱ ሱ ሰርቶ እንዲያድር የማድረግ ወደሱ የማምጣት ስራ ኃላፊነትን መወጣት አለበት የሚል በመጽሐፉም የገለጽኩት ነገር አለ። ስለዚህ ሰርቶ መቀየር እየቻል አቅሙ እያለን ሙቶ መኖር የሚል ሀሳብ እዚህ ላይ ማውቃት አለበት፣ ራሳችን መቻል አለብን፣ የሚል ሀሳብ ለማንሳት ፈልጌ ነው። በጣም ድንቅ መልእክት ነው ለወጣቱ። ስራን መውደድ፣ ስራን ማፍቀር አንደኛ በተስፋ እንድትኖር ያደርጋል። የሰው ልጅ ደግሞ የነገ ውጤቱ የተስፋ ነውና በጣም ትልቅ ሀሳብና ትልቅ መልእክት የያዘ ነው። ቅድምም ስል የነበረው እያንዳንዱ ምዕራፍ እንደገና በሰፊው ተዳስተው ሰፋፊ ሀሳብ ሊያጽፉና በሰፋፊ ጉዳይ ሊያወያዩ የሚችሉ እምቅ ጉዳይ የያዙ ናቸው በእያንዳንዱ ምዕራፍ ላይ ያሉት ሀሳቦች። እንግዲህ መጽሐፉን በተመለከተ የሚኖረን ቆይታ ይህን ይመስላል። የተወሰኑ ሀሳቦችን አንስተናል። ሌሎች ቀሪ በጣም በርካታ ቁም ነገርን የያዙ ሀሳቦች ግን አሉ ያላነሳ ናቸው። አድማጮች መጽሐፉን ገዝተው እንዲያነቡት እና ሙሉ ሀሳቡን እንዲያገኙ ነው የምንጋብዛቸው። አድማጮች ይህን ፕሮግራም ተከታትለው መጽሐፉን መግዛት ቢፈልጉ እንዴት ማግኘት ይችላሉ፣ የትስ ማግኘት ይችላሉ የሚለውን ነገራቸው። እስኪ የመጽሐፍ መግዛት የሚፈልጉ አንባቢዎች ዳንሻ ይገኛል እና ከጀም በስልኬ መደወልም ይችላሉ። በአሚኮ አማካኝነት ስልክ ቢሰጥና ደውለውም መጠየቅ ይችላሉ። ስለዚህ ፕሮግራሙን ሲያደምጡም በ058 229285 በስቱዲዮ ስልካችን ቢደውሉ መጽሐፉን እንዴት ማግኘት እንደሚችሉ መጠቆም እንችላለን። መጽሐፉን ገዝተው ለሚያነቡ ሰዎች ደግሞ አስተያየት መስጫ ተብሎ የተቀመጠ ስልክ ቁጥር መጽሐፉ ላይም ስላለ እሱንም በመጠቀም ሌሎች ሰዎች እንዲያገኙት መጠቆም ይችላሉ ማለት ነው። እንግዲህ እኔ ሀሳቦችን ጨርሻለሁ። አንተ የምታስተላልፈው የመጨረሻ የምትለው መልእክት ካለ እሱን እድል ልስጥህና እንቋጭ። አመሰግናለሁ። አሁን የመጨረሻ መልእክቴ የሚሆነው ለምን እንሰንፋለን ብዬ ስጽፍ ያው ከስር ያለው በስንፍና የማይፈታተነው ፈጣሪ ብቻ ነው፣ በሰው ልጆች ግን ማለቂያ የለሽ ነው በሚል ጥቅል ሀሳብ የያዘ መጽሐፍ ነው እና ምናልባት በሰው ልጆች ማለቂያ የለሽ ስንፍና አለን፣ ግን ደግሞ የመጨረሻ ጥቅሉ ሀሳብ ስሰጥ፣ እኛ የሰው ልጆች ስንፍናን በራሳችን ፍቃድ አምነን የተቀበል ነው እንጂ እግዚአብሔር ሰነፎች አድርጎ የፈጠረን አይደለም እና አንድ ትውልዱ እንዲይዝል የሚፈልገው ሰነፍ ሁኖ እድሜውን ያሳለፈ እንጂ ሰነፍ ሁኖ የተወለደ የለም። ጀግና ሁኖ ያደገ እንጂ ጀግና ሁኖ የተወለደ የለም። ሰርቶ ያደገ ሀብት ያፈራ እንጂ ባለ ሀብት ወይም ባለጸጋ ሁኖ የተፈጠረ የለም። ድሃ ሁኖ ያደገ እንጂ ድሃ ሁኖ የተወለደ የለም። ሱሰኛ ሁኖ ያደገ እንጂ ሱሰኛ ሁኖ የተወለደ የለም። ክፋትን፣ መንቀኝነትን ተንኮል ይዞ ያደገ እንጂ ክፋትን፣ መንቀኝነትን ተንኮልን ይዞ የተወለደ የለም። ከሀዲ ሁኖ ያደገ እንጂ ከሀዲ ሁኖ የተወለደ የለም። ጦረኛ አስተሳሰብና ተግባር ይዞ ያደገ እንጂ ጦረኛ አስተሳሰብና ተግባር ይዞ የተፈጠረ የለም። በእግዚአብሔር ኃይል የተፈጠረ እንጂ በራሱ የተፈጠረ ወይም የፈጠረ የለም። መልካም ባህሪና ስነ ምግባር ይዞ ያደገ እንጂ መልካም ባህሪና ስነ ምግባር ይዞ የተወለደ የለም። ስለዚህ ባደግን ቁጥር ሕይወታችንና እድላችን በመጥፎ ነገሮች የምናበላቸውም ሆነ በመልካምነት ጥሩ ነገሮች የምናሳምረው በራሳችን ፍላጎት መሆኑ አውቀን ትውልድ ሆይ ያው ከዛሬ ጀምረን በእድገት ይዘነው ባደግን ጥሩ ባህሪያቶች መኩራት አለብን። ይዘነው ባደግን መጥፎ ባህሪያቶች ደግሞ ከወዲሁ ልንማርበት ይገባል። ትውልድም ጥሩ ባህሪ ይዞ እንዲያድግ የበኩላችን ድርሻ መወጣት አለብን፣ ግዴታም ስላለብን ነው። የፍጥረታችን ንጽሕና ለማወቅ የህፃናት አስተሳሰብ መመልከት እንችላለን። ህፃናት ስንፍና፣ ጀግንነት፣ ክፋት፣ ተንኮል ምንቀኝነት፣ ክህደት ብሎ የለም። ምንም አያውቁም ነፃ ናቸው። ሀብት፣ ድህነት፣ መልካምነትን በዙሪያቸው አይታይም። ስለዚህ አእምሯቸው ምንም እድፍ የሌለው ነጭ ወረቀት ናቸው። የእድሜያችን እድገት በጨመረው ቁጥር ይዘናቸውን የምናድግ መጥፎ ባህሪያቶች በራሳችን ፍቃድ የዋጥናቸው ባህሪያቶች እንጂ ይዘናቸው የተወለድን አይደሉም እና እያንዳንዳችን አብረውን ያደጉ አስተሳሰቦች ገምግመን ከምኑ ከየትኛው ማስተሳሰብ እንደሆን ገምግመን ከስንፍና የምንላቀቅበት መንገድ መፍጠር አለብን የሚል ሀሳብ አለኝ። አመሰግናለሁ። በጣም አመሰግናለሁ። የተከበራቸው አድማጮቻችን በዛሬው ከመጻሕፍት ጓዳ ፕሮግራማችን ለምን እንሰንፋለን የሕይወት ትዝብቶች በሚል ርዕስ መጽሐፍ ከጻፈው ከነጋ ደጀን ጋር ነበረ። መጽሐፉ ላይ የተነሱ ሀሳቦችን በተመለከተ ቆይታ ያደረግ ነው። እንግዲህ እኛ በቆይታችን ያነሳናቸው ጥቂት ሀሳቦችን ነው። ሙሉ የመጽሐፉን ሀሳብ የምታገኙት ግን መጽሐፉን አግኝታቸው ስታነቡት ነው የሚል መልእክትን፣ ያለን መጽሐፍን በተመለከተ ሀሳብ እያጋራን የመጽሐፍ ተጓዳ እንግዳችን ሆነ ስለቆየ እጅግ በጣም በአድማጮች እና በፕሮግራማችን ስም አመሰግናለሁ። እኔም እጅግ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ።